ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላም ከእኛ ቃል አልሐምዱሊላህ። ሰብስክራይብ ላይክ ያደርጋችሁ አበረታቱኝ። ዛሬ የሚገርም ቪዲዮ ነው በነገራችን ላይ ይዤ የመጣሁት በጣም በጣም የሚገርም የሚገርም የሚገርም። በቃ ከነዚህ ነገሮች ብንጠነቀቅ ይሻላል ብዬ ነው የምላችሁ ውድ ቤተሰቦቼ። ሳይሆን ገና ማለት ነው እና ውድ ቤተሰቦቼ ያው ትዳር ስንይዝ የሚያጋጥመ ነገሮችን ነው የምነግራችሁ። ኢንሻአላህ ትዳር ላይ ትዳር ስትገቡ ማሻአላህ አብዛኞቻችሁ ያው ያገባችሁም ብትሆኑም ግን ያላገባችሁ መስማት ስላለባችሁ ነው ማለት ነው። ውድ ቤተሰቦቼ ያው እንግዲህ ፍቺ ሲባል ፍቺ ላይ ሲመጣ ብዙ ብዙ ሺህ ብሮች እየጠየቁ ነው ማለት ነው፣ ባሎች። ያ አላህ በጣም ነው የሚከብደው፣ ሀቂቃተን ወላሂ ነው የምላችሁ። በፊት ላይ እንደዚህ ያለ ነገር አይታወቅም፣ አሁን ግን እየሰራችበት እናንተ እየሰራችሁ ነው። ስለዚህ እየሰራ ሊሆን ይችላል። በተለይ ደግሞ አገር እሱ አገር ሁኑ እናንተ አረብ ሀገር ሁናችሁ የምትጋቡ ሴቶች በጣም ከባድ እየሆነ መጥቷል ማለት ነው። ውድ ቤተሰቦች እና ትዳራችሁን ተያዛችሁ መፍታት የለባችሁም። ወይም ደግሞ ትዳራችሁን እንዳይፈርስ ጥንቃቄ ኮዱ ማድረግ ያለባችሁ አገር መታችሁ ባላችሁ ጋር መኖር አለባችሁ። አገር ካልመጣችሁ ግን አምስት ማመል ልቆዩ ትችላላችሁ፣ ስድስት ማመል ልቆዩ ትችላላችሁ። በዛ በቆያችሁ ልክ ታተስማሙ ልቀሩ ትችላላችሁ፣ ወይም ደግሞ ባለቻችሁ ጋር ልትጣሉ ትችላላችሁ ከተላላችሁ ግን የሚያጋጥማችሁ ነገር ላካፍላችሁ ብዬ ነው ውድ ቤተሰቦቼ። እንግዲህ መጥሎ የሚሉት አለ። ይሄን ያህል ብር ትክፈልን፣ እስከ ሶስት መቶ ሺህ ብር እየጠየቁ ነው። ሶስት መቶ ሺህ ብር ተከፈለችን ከዋና አርድላታለን ምናምን እያሉ ነው። እና ምን ትላላችሁ ውድ ቤተሰቦቼ? ከዚህ ሳይሆን ነው መጠንቀቅ ያለባችሁ ማለት ነው። ከሆነ በኋላ ብቻ ከባድ ነው። እንደዛ እንዳትሆኑ ነው የምነግራችሁ ውድ ቤተሰቦቼ። ከታገባችሁ ቶሎ ብላችሁ አገራችሁ ለመምጣት ሞክሩ ሶስት ወር ሁለት ወር ብቻ ለማደር ሞክሩ ማለት ነው ምክንያቱም እናንተ እዛ ብዙ ጊዜ በቆያችሁ ጊዜ ብራችሁን ነው የአሁኑ ወንድ ጉድ የሚገርመው ነገር ብራችሁን ነው የሚያስበው ስንት እየሰራች ነው እያለ ሂሳብ እያደረገ ነው ማለት ነው ግን ምኑንም እኮ አታውቁትም ባሉን አሁን ኒካ ስታደረጉ አንዳንዴ ቤተሰቦቻችን የሚሉንን መስማት ይጠበቅብናል ማለት ነው። ውድ ቤተሰቦች ቤተሰብ አንዳንዴ ምክር መስማት አለባችሁ። ይሄ እናታርጉ ይሄ ባላይ ሆነሽም ባልኳ አይሆነሽም ዝም ብሎ ነው ምናምን ካላችሁ እንዴ ቀላል አታውት ማለት እንዴ ቀላል አታውት ቤተሰቦቻችሁ ሲነግሯችሁ መስማት አለባችሁ ማለት ነው። ውድ ቤተሰቦች ምክንያቱም አሁን ላይ በጣም ፍቺ እየበዛ ነው። ፍቺ የበዛ ነው ልነግራችሁ አልችልም። በቃ በሰሞኑ ብዙ ልጆች ተፋቱ አሉ በዛ ላይ ደግሞ ሶስት መቶ ሺህ ብር ታልከፈልሽ አንለቅሽም ብሎ እንደዛ እየሆኑ ስለሆነ እናንተ መጠንቀቅ ይኖርባቸዋል ማለት ነው። ብራችሁን አታስበሉ። በነገራችን ለአረብ ሀገር አንዳንድ ወንድም ሆነ ሌላም ሰው ሊሆን ይችላል እናንተ መልፋታችሁን አያውም ቁጭ ብላችሁ እንዲያውም በቃ እዚህ ሀገር ስትመጡ አእምሮብን ስለምንመጣ እኔ በራሁ ስለሆነ በጣም ውርት ምናምን ብላችሁ ስለምትመጡ እዚ ሀገር የምትንገላቱ አይመስላቸውም። እና በቃ የሶስት ዓመት ብር አላት ያንን ብር እኩል ታላካፈላችን ኒካዋን አላወርድ ምናምን የሚሉ ብዙ ልጆች እናንተም ተሞክሮም ሊኖራችሁ ይችላል። ያለፈባችሁ ሊኖር ይችላል ግን ያለፈው አለፈ ግን አሁን ለሚመጣው መጠንቀቅ አለባችሁ ማለት ነው። ለምን ብራችሁን ታስፈላላችሁ? እማይሆናችሁ ትዳር ላይ አትግቡ የሚባለው ለዚህ ነው። የማይሆናችሁ ትዳር ላይ ትገባላችሁ፣ ግን እሱ አምስትም አገኘ፣ ሶስት መቶ ሺህ ብር አገኘ፣ ሁለት መቶ ሺህ ብር ማገኘ ሌላ ሚስት አጊጦ ምን ብሎ ምናምን አስቦ ያገባል። እናንተ ግን ብራችሁን ከፍላችሁ ለፍታችሁ ሀቂቃተን አረብ ቤት ትሰሩ ብዙ ነገር አሳልፋችሁ ነው፣ የአለም ግልምጫ ዓለም በዛ ላይ እንቅልፍ በሰዓት ምናምን መተኛት የለም። እንደዛ ሆኖ ግን ብራችሁን ሰርታችሁ ግን ለምን ነው ለወንድ የምታደርጉት? ውድ ቤተሰቦቼ፣ ልትመጡ ስትሉ ወር ሁለት ወር ሲሆናቸው አግቡ፣ ችግር የለውም ምክንያቱም ብዙ ነገር አትጎዱም። ልትመጡ ነው እዚህ ሁናችሁ ካልተስማማችሁ እንኳን አይታችሁት እዝህ ብዙ ብር አይጠይቃችሁም ማለት ነው። ዝተመጣችሁ እዛ ግን ሁናችሁ እኔ ምን አገባኝ በቃ ትስራ ከዋን ግን አላወርድላትም ትስራ ነው እያሉ ብዙ ቤተሰብ ሲጠይቋቸው ይህን ያህል ብር ታልሰጠችን አንፈታላቸውም ልጃቸውን አንለቅላቸውም እያሉ ብዙ ነገር እየደረሰ ስለሆነ በነገራችን ላይ ንሰሞኑ ነው ራሱ ብዙ ህትዎች እንደዚህ እየሆኑ እየተፋቱ የደረሰባቸው ስላየ ሆነ ለእናንተ ምክር ይሆናችኋል ለእናንተ ላካፍላችሁ ብዬ የመጣሁት ማለት ነው እንዲህ እንዳታረጉ እናንተ አረብ ሀገር ስንት ጠቃላችሁ ነው ብርን የምታገኙት ስንት ስንት ለፍታችሁ ነው ብርን የምታገኙት እና ለምን ብራችሁን ትበላላችሁ ለእናንተ ሶስት መቶ ሺህ ብር ሁለት መቶ ሺህ ብር እዛ ሀገር ላይ ቤት ታላችሁ፣ ምን ታላችሁ መፍሪያ ይሆናችኋል ማለት ነው። እናንተ ታሰራችሁ፣ ስራን ታትንቁ። ካሰራችሁ ሁለት መቶ ሺህ ብር፣ ሶስት መቶ ሺህ ብር ተያዛችሁ፣ በትንሽ ስራ ራሳችሁን ማስተዳደር ትችላላችሁ ማለት ነው። እናንተ የለወንድ ብር ሰታችሁ፣ ሀቂቃ እሱ ሌላ ሚስት ለምን በእኛ ብር ያገቡበታል የሚለው እኔ በጣም ስለተሰማኝ ነው ለእናንተ ማካፍላችሁ እና እንደዛ እንዳታረጉ። የማታንቁት ወንድ አታግቡ፣ ውድ ቤተሰቦች፣ ቤተሰብ የማያቅላችሁን ወንድ አታግቡ። አሁንም በተደጋጋሚ የምነግራችሁ ነገር ቤተሰብ የማያቀውን ወንድ አግብታችሁ በጓደኛ ሊመጣላችሁ ይችላል። ጓደኛችሁ አረብ አገር ልትሆን ትችላለች ግን ጓደኛችሁ ባሉን ብታመጣውም የእሱ ምን እንደሚሰራ ሌላ ሚስት ይኖሮ ሁለተኛ ሚስት ይኖሮ የራሱ ህይወት ኖረው የምታውቀው ነገር የለም። ግን እናንተን ጣጣ ቦታ ትከታችኋለች ወይም ይከታችኋል ማለት ነው። በጓደኛ የሚመጣ ባልን ቤተሰቦቻችሁ ምሳሌ፣ አንቺ ሌላ ሀገር ሆነሽ እሱ ሌላ ሀገር ይሆናል። ግን የራሱ ህይወት ይኖሮ አይኖሮ አታቂም። ኒካ ካሰረብሽ ቀን ጀምሮ ነው ያንቺን ሂሳብ የሚያወራረድብሽ ማለት ነው ምክንያቱም እሱ ቢሰራም ባይሰራም አገርን ቢኖርም ግን አንድ ቀን በጣም መሪ ጠብ ስትጣሉ ፍታይ ስትዩ በቃ ይሄን ያህል ብር ስጠኝ ሲልሽ ይሄን ያህል ብር አንጭ ሲልሽ ይሄን አድርጊልሽ ሲልሽ በጣም ነው የምትናደዱት ማለት ነው። መጠንቀቅ አለባችሁ። ያላገባችሁ ያላገባችሁ ያገባችሁ አግብታችኋል፣ ችግር የለውም ግን ያላገባችሁ እናንተ ከአሁኑ ነው መጠንቀቅ ያለባችሁ። ይሄ ባል ቤተሰብ ያውቀዋል ቤተሰብ ደግሞ ያወቀው ባህል ሀቂቃትን ለእናንተ በጣም ጠቃሚ ነው ማለት ነው። የሚውልበትን የሚሰራው ምን እንደሚያደርግ ይሆናታል። ይሄ ሰውዬ እዚያ ሀገር ይሰራል ወይ ለወደፊቱ ልጃችን መታዘ ሀገር ስራ ሰርተው የሚወጣጡ ነው ወይ የሚሰራ ሰው ለወደፊት የሚሆን ባለው ወይ ብለው ቤተሰብ ራሱ ሊያቀይ ይችላል። ቤተሰብ አንዳንዴ እንዲያጠሉ ለእናንተ እያሰቡ ቤተሰቦች አንዳንዴ ስለሚያዝኑላችሁ ቶሎ አታግቡ፣ ቶሎ ይሄና እንደዛ አታርጎ የሚሏችሁን ቤተሰቦች አትጥሉ። አንዳንዴ ቤተሰቦቻችሁ ምን ታደርግልኝ፣ የእኔን ህይወት እኮ የእኔን ትዳር እኮ አትወድ ምናምን እያላችሁ ቤተሰብ ጋር የምትጣሉ አላችሁ። ቤተሰቦቻችሁ ያላችሁን ስሙ። እስኪ ማነው ነው እንደ ቤተሰብ አታግቢ ወይም ይህን አታርጊ ብሎ አርገሽ እንደገና ያ ነገር ቆጭቶሽ ወደ ቤተሰብ እስኪ የተመለሳችሁ ኮመንት ላይ አሳውቁኝ ማለት ነው። ቆጭቷችሁ፣ ተናዳችሁበት፣ ያለፈው አልፏል፣ ግን ከአሁን በኋላ ከቤተሰብ አይልንወጣም ቤተሰብ ያለንን ነው የምንሰማው እስኪ የምትሉ ሰው ካላችሁ ይሻላል ኮመንት ላይ አስቀምጡልኝ ማለት ነው። ለእናንተ ነው። ይጣማችኋል ብዬ ነው። እኔ በጡ ሰሞኑ በጣም የገረመኝ የምሬን ነው የምነግራችሁ። በፊት ላይ እኮ ጭራሽ እንደዚህ በቃኒካሽን ያዋርዳል እንጂ ብር ስጭኝ ምናምን አይልም። አሁን በተለይ ሴቶች በቃ አልፈልግህም ትፈታኛለህ ብላችሁ ታላችሁት ይህን ያህል ብር ስብሃና አላህ አስባችሁታል። እንግዲህ ሰው በብር ተቀየረበት ሰዓት ነው ሰው ፍቅር አይደለም የሚያው ፍቅርሽን አይቶ አንዳንዴ ለፍቅርሽ አንቺ ወዶሽ አንቺ ምናል ብሎ ሳይሆን የወደደው ብርሽን ሊሆን ይችላል፣ የወደደው ማለት መጠንቀቅ አለባቸው። በስልሁኑ በቃ ለምን ባዳት የሚበላው አንዳንዴ ባዳት የሚበላው ቤተሰብ እናትሽ፣ አባትሽ ያሳደጉሽ ስንት ነገር የለፉት ቢበሉት ምንም አያቆጭም፣ ምንም አትጸጸችበትም ማለት ነው። ግን አንቺ የማታውቂው ወንድ ሌላ ሴት አግብቶ ሌላ ህይወት እየኖረ ቤቱን እየሰራ ቤቱን ሰርቶ በቃ አምሮበት እየኖረ ግን አንቺን ለጊዜያዊ ለብርሽ በቃ ፍቅሬዋ ምናምን እያለ ለምን የሚያታልሽን ወንድ እንዳሰሚ አንዳንድ ይህ መልኩን የማይታችሁ ወንዶች የምትገቡ ሴቶች አላችሁ። የምሬ ነው የምነግራችሁ። የእሱ መልክ ለምን እዛው በቃ እዛው ለምን አይቀርም? በቃ የሰው ልጅ መልክ አይደለም ውስጧዊ፣ ለአንቺ እንዴት ነው ያስብልሻል? ላያስብልሽም የሚባለውን ማያዝ አለባችሁ ማለት ነው። ውድ ቤተሰቦቼ፣ ያው ለእናንተ ነው ይጣማችኋል። አረብ ሀገር የሆናችሁ ብዙ ነገር ላታቁት ትችላላችሁ። ጊዜያችን አሁን ተበላሽቷል ማለት ነው። እንኳን የማታቁት ወንድ አይደለም የምታቁት ሰው ራሱ እየተቀየረበት ሰዓት ስለሆነ፣ ታገባችሁ አይታችሁ አግቡ። ብራችሁን ለወንዶች አታቀብሉ። ወንዶችን ለወንዶች ብር አትስጡ ማለት ነው። እንዲህ ቤተሰቦች እና ይሄን ይመስላል ዛሬ ቪዲዮ ኢንሻአላ። እስኪ ይሄ ያለፈባችሁ ብራችሁን ሰታችሁ፣ ብር ከፍላችሁ፣ እስኪ የተፈታችሁ ካላችሁ ይሻላ ኮመንት ላይ አስቀምጡልኝ፣ ጻፉልኝ። ሰብስክራይብ፣ ላይክ። ሰምታረቁኝ፣ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።